መናን እንመለስ እግዚአብሔር ቸር ነው። በጣም ሁልጊዜ ማንኛውም ሰው ራሱን የሚያታልልበት ራሳችን አናጠል ራሳችን እያታለን ወደ ገደር ከእኛ ጀምሮ መሀሪ ነው እግዚአብሔር ቸር ነው። እግዚአብሔር ሩ ነው። ኃጢአት እየሰራ በደል የሰራ መመለስ አቅቶት በስሙት ረክሰን፣ በዘረኝነት ረክሰን፣ በሙስና በስት ረክሰን፣ ተለያይተን በኃጢአት ረክሰን፣ ዓለም ሰልጥኖብን እግዚአብሔር ማሪ ነው። እውነት ነው። መሀሪ ስለሆነ የእሳ ጊዜ ሰጥቶናል። መሀሪ ስለሆነ በቤቱ አቁመናል። መሀሪ ስለሆነ ስሙን እየጠራ እንድንዘምር አድርጎናል። መሀሪ ስለሆነ ወንጀል እንድንሰማ አድርጎናል። መሀሪ ስለሆነ በቅድስና ቦታ መተን እንድንሰማ እግዚአብሔር ቀስቱ መቶናል። መሀሪ ስለሆነ እግዚአብሔር እሳ ጊዜ ሰቶናል። ነገር ግን ይበላ እግዚአብሔር ፍራጅ ነው። እግዚአብሔር ፍራጅ ነው። መሀሪ ነው፣ እንደ መሐሪነቱ የንስ ጊዜ ሰጥቶ መምህራንን ሰጥቶ ንስ ባር ሰጥቶ በግና እየጮክፉሰታል ክፉሰተሻተበለሽ እያለ ተናግሮ ተናግሮ ወገኖቼ የእግዚአብሔር ፍርድ ጊዜ አይሽረውም። የእግዚአብሔር ፍርድ በወገን አይጣመምም። የእግዚአብሔር ፍርድ በገንዘብ አይለወጥም።